እናላሁ ወመላይከቱ ይሰሉና አለ ነቢ ያዩ ሊፈርድ ይመጣል ብለን አናምንም። አንዳንዶቹ በስተት እናንተ መእሳ ሊፈርድ ይመጣል ትላላችሁ ይሉናል። አንድ አምላክን አምልኬ ብሎ እውነት እንደ ያለውበት ስህተት ቢሆን እንኳን ሲኦል የሚገባ ቢሆን ሲኦል ልግባ። አንዳችሁ በሚገባው ልክ በአላህ ላይ ብትመኩ ኖረ ልክ አዋፍን እንደሚረዝቀው ወይም ሲሳይ እንደሚሰጠው ይሰጣችሁ ነበር። መጽሐፍ ላይ የተጻፈች የጌታ እናት ቅድስት ድንግል ማርያም በፍጹም አይደለች። በፍጹም በጭፍን መጓዝን ትሆ በጭፍን ጥላቻ አትጥላ። ነቢ ማዱ ስላ ሰለም በጭፍን አትጥላ፣ እስላምንም በጭፍን አትጥላ። የሆነ ሰው ሞቶ ተገኘ፣ መታወቂያው ጠፋ። በሙስሊም መቃብር እንዳይቀበር የሙስሊም ምልክት የለው፣ ክርስቲያን እንዳይባል ማህተብን መታወቂያም የለው እና የት ይቀበር? ግራ ገባቸው። አንድ ሰው እየሮጠ መጥቶ አውቀዋለው፣ ሃይማኖት ኦርቶዶክስ ነው አለ። እንዴት ሆኖ? ሁሉ ጊዜ እየጠጣ ሰክሮ የወርቅ ነበር። ኢናላሁ ወመላኢከቱ ይሰሉና አለ። ነቢ ያዩ እሺ፣ ከፍ አርገው

አነነቢይማማተሰማ እንግዲህ ይህ ግለሰብ በክርስትናው ዓለም እስልምና ላይ ግንዛቤ አለው ተብሎ በቁጥር አንድ ኮምፓራቲቭ ሪሊጅን ላይ በቁጥር አንድ ሰቅለውት ያለ ግለሰብ እሱ እንደሆነ ተቸግሯል ተቸግሯል እንደምትል ሞከረ ሞከረ እንቢ ያለው ጭራሽ አለ፣ ነቢይ ብሎ አማርኛም ቀላቀለበት። አይሻልም የለም ነቢይ እዛው ምንድነው ያነበብክ ያለው እዛ ወደን የጀመርከን ወደ ቀጥል እንደዚህ የሚል የቁርአን አንቀጽ የለም። አንድ የቁርአን አንቀጽ ማንበብ አልቻለም። እንግዲህ ስንት ጊዜ ንዝጥር ላይ እየሰራ ያለ ሰው ነው። እስከ ግን አንድ የቁራን አንቀጽ ማንበብ አልቻለም። ለዚያውም ወሬው ደግሞ አይቻልም ሚያዙ ሊቀቁኝ ሲል አይቻለም። ያጀማ ጀማ ሼር፣ ኮፒ ሊንክ። በደንብ ኮፒ ሊንክ አርጉት፣ ሪፖርት ሳይደረግበት አይቀርም። ኮፒ ሊንክ እና ምን ለማለት ተፈልጎ ዋና ፖይንት፣ ክርስቲያን እህት ወንድሞቻችን፣ ይሄ ሰውዬ እንደምታዩት እስልምና ላይ ያለው ግንዛቤ የማንበብ ደረጃ ላይ እንኳን አልደረስም እና ስለ እስልምና ትክክለኛውን ኢንፎርሜሽን ሪያሊቲውን፣ ትክክለኛውን ግንዛቤ ማግኘት ከፈለጋችሁ ኑ፣ በቂ ግንዛቤ ከሙስሊሞች ማግኘት ትችላላችሁ። እስልምና ላይ እውቀት ካላቸው ሰዎች ማግኘት ትችላላችሁ። ስለዚህ ይሄ ነው እንግዲህ እንደምታዩ ምንም ወሬ አያስፈልግም ከዚህ በላይ ማለት ነው። አላኩል ያህል አላ ሂዲ አይሰጣችሁ ነው የምንለው። በዚሁ አጋጣሚ ከ50 ሺህ ፎሎወር በላይ የቲክቶክ አካውንት ኢስላሚክ የሆነ ማለት ነው ያለው ሰው ካለ የሚሸጥ ማለት ነው እገዛለሁ። ከ50 ፎሎወር በላይ የሆነ ኢስላሚክ የሆነ የቲክቶክ አካውንት ካለ እንሻላ እገዛለሁኝ። አናጉሪ ኮመንት ላይ ባረከላሁ ፊኩም ወጀዛኩም ላሁ ይረ ማሰላማ። እኔ እንደው አንድ ነገር ብቻ ልበል፣ ውስጥ የሚመላለስ አንድ ነገር አለ። አንድ አምላክን አምልኬ ተሳስተሃል ብሎ እውነት እንደው ያለውበት ስህተት ቢሆን እንኳን ሲኦል የሚገባ ቢሆን ሲኦል ልግባ። ገብቶሻል? አባባሌ አልገባሽም? በደንብ ገብቶኛል። እኔ ድገማው ይኸውልሽ፣ ብዙ ሰዎች የሚታያቸው አንድ አምላክ አንድ አምላክ ማለት ቀላል ነው ይላሉ፣ እና በጣም ቀላል አይደለም። ሰው እኔ ማለት ነው እኔ እኔ ከክርስትና ወደ ስልምና ነው የመጣሁት። አንድ አምላክ አምልኬ በፊት ግን አንድም ሶስትም ብዬ የማምነው ስህተት ነው ብዬ አሁን አንድ አምላክ አምልኬ ስህተት ከሆንኩ እና ሲወል የምገባ ከሆነ ሲወል ልግባ። ምክንያቱም አንድ አምላክ ብሎ አምኖ ሲወል የሚገባ ካለ እኔ በቃ እንግዲህ ይሄ ስህተት ስህተት ነው ከተባለ ማለት ነው። አስቢው ስህተት ነው ከተባለ እና እኔ ለአንድ አምላክ ስሰግድ እኔ ነው የማውቀው። በቃ ነፃ ነው የሆንኩት። ነፃ ታውቂያለሽ? ምንም ነገር የለም። በቃ ነፃ ነፃ ነው የሆንኩት። የነበረው የተጫነው ነገር ምናምን ሁሉ እርግፍ ነው ያለው። እናንተ ሸክማችሁ የከበደ ወደ መስጊድ ኑ? አለ ያቀልላቸዋል፣ ስትሰግዱ እና ስሰግድ ቀለል። ምን መቀበጣጠር የለ ምን የለ። እኛ ሊፈርድ ይመጣል ብለን አናምንም። አንዳንዶቹ በስህተት እናንተም ዒሳ ሊፈርድ ይመጣል ትላላችሁ ይሉናል። ኢኒል ሑክሙ ኢላ ሊላህ፣ ፍርድ የአላህ እንጂ የማንም አይደለም። በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው። ከአላህ ውጭ ነቢያትም መላኢካዎችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም። ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም ግን ወደ ምድር ይወርዳል ይሞታል። አላህ ሱረቱ ጣሃ ቁጥር 55 ም ላይ ተናግሯል። በመዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምንመለሳችሁ ብሏል። ሰማይ ላይ ሊሞት ማንም አይገባውም ማለት ነው። ግዴታ መመለስ አለበት። ወሚንሃ ንኽርጅኩም ታራተን ኡኽራ በሌላ ጊዜ ደግሞ እናወጣቸዋለን ስንፈልግ ይላል። የውሙል ቅያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። ሪዝቅ ከአላህ ዘንድ ነው የሚመጣው። አላህ ነው የሚቀድረው። ወፊ ሰማኢ ሪዝቅኩም ወማ ትወዕዱን። መልክተኛችን ዓለይሂ ሰላቱ ወሰላም አንዳችሁ በሚገባው ልክ በአላህ ላይ ብትመኩ ኖሮ ልክ አእዋፍን እንደሚረዝቀው ወይም ሲሳይ እንደሚሰጠው ይሰጣችሁ ነበር። በባዶ ሆዷ ትወጣለች፣ ሆዷ ሞልቶ ትመለሳለች። በማለዳ ባዶ ሆዷን ትወጣለች፣ ስትመለስ ሆዷ ሞልቷ ነው። ያ ከመሆኑ ጋር ግን ይህ ሁሉ የዱንያ ጉዳይ መሆኑ መረሳት የለበትም። መጀመር በጭፍን መጓዝን ትሆ በጭፍን ጥላቻ አትጥላ። ነቢ ሙሐመድን ስ ሰለም በጭፍን አትጥላ። እስላምንም በጭፍን አትጥላ። መጀመሪያ ገብተየው በእስልምና ምን አለ፣ ማን ነው የሚመለከው እውነት? አንተ እንዳልከው ነቢ ሙሐመድ ይመለካሉ። እውነት ካላውጭ ውጭ ላ አምላክ፣ ይሄንን መተ እኛን ጠይቅ። አንተ መንገድ ላይ ስለ ጮክ በራን ዋክተህ ስለ ጮክ ዶርም ላይ መተህ ስለተናገር ፍጥር ነገር ያለህ ከመሰለህ ተሳስተሃል። በዚህ መልኩ የሚሰበክ ፈጣሪም የለም። በዚህ መልኩ ደግሞ የሚገለጽ እውነትም የለም። እውነቱ ምንድን ነው? ይሄው አንተ መተሃል፣ እኔ መጥቻለሁ። ወንበራችን ይዘን እዚህ ቁጭ አድርገን እንወያያለን። ከዛ በኋላ እውነታችን ይገለጣል እንጂ አይ አንተ እንኳን ዋክተህ ስለሰበከኝ ወይም ደግሞ መተህ ሱቄ በር ስለአወራከኝ እኔ አንተን ፈጣሪ ይቀበላለሁ። አሽራፍ ስለምናን ክዱ ይወጣል የምትነግርከውን እጅግ ነው ተሳስተሃል ማለት ነው። ፍ ላይ የተጻፈች የጌታ እናት ቅድስት ድንግል ማርያም በፍጹም አይደለች። በፍጹም ታምር አርባ ስምንተኛው ታምር በንተ ዮሐንስ አፈወርቅ የሚባለው በግዕዝ በአማርኛ በተለይ በአማርኛ በአማርኛ እስኪ ለህዝቡ ይነበብ። የወር አበባ የታያትን ሴት ቤተ ክርስቲያን በመውደድ ወደ ቤተ ክርስቲያን ስለመጣች ጳጳሱ ተቆጥቶ እንዴት ከወር አበባሽ ሳትነጪ ከእነዚሁ ጉድሽ እንዴት ትመጫለሽ ብሏት ተቆጣባት። ማ ጠርዜ በርጤ የሚባለው ቄስ ጳጳሱ እናስ ከወር አበባ ሳትነጻ ቤተክርስቲያን በመውደዷ ከምዕመናን ጋር ቅዳሴ ለማስቀደስ የመጣችዋን ሴትዮ ለብቻ ከህዝብ ለይቶ ጳጳሱ ለብቻ ለያትና ለምንድነው ከነወር አበባሽ የመጣሽው? ቤተክርስቲያን አዲስ ኪዳን ላይ ይታይ እና፣ ጳጳሱ ተቆጥቶ ሴትዮዋን አውጥቶ ዘቅዝቃችሁ ስቀሏት አለ። ዘቅዝቀው ከመስቀላቸው በፊት ግን ሴትዮዋ ከነወር አበባ እዛ ቤተክርስቲያን በህዝብ ፊት እንድትተኛ ተደረገች። ጭንሽን ግለጭ ተባርክለን። ወንድሞች እህቶች ስሙኝ፣ ይህ መጽሐፍ የሚናገረው እናገረው። ጭኗ ተከፈተ። ሴትዮዋ ጭኗ እንድትከፈት ተደረገ። ሀፍረቷ ለሰው ሁሉ ታየ። ጳጳሱ ተቆጥቷል። አውጥተው ዘቅዝቀው ሊሰቅሏት ትእዛዝ ሰጥቷል። ታምር አርባ ስምንት ከሌለ እኔ ኤርሚያስ በአደባባይ አባይ ልቀጣ። እህቴ ነው ወንድሜ፣ የወር አበባ የታያትን ሴት ቤተ ክርስቲያን በመምጣት ዘቅዝቃችሁ ስቀሏት፣ ከመስቀላችሁ በፊት ግን ጭኗን ከፍታ ትተኛ። ከዛስ ለቅዳሴ የመጣው ምዕመን ሁሉ በሙሉ ምራቃቸውን በአፍረተ ስጋዋ ላይ ጥቅ ይላሉባት ይላል። ያው በቤተ ክርስቲያን አባት በተባለ በዮሐንስ አፈወርቅ ስም መጽሐፉ ያሳፍራል። ይሄን ነውራቸውን የትም አይሸፍኑትም። ይሄ መጽሐፍ ወይ መቃጠል አለበት ወይ መሰረዝ አለበት። አይቀልዱም። ከዚህ በኋላ ያው አምላክ እግዚአብሔር ምስክር ነው በዚህ ትውልድ ላይ። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ ነው የተጻፈው አዲስ ኪዳን ላይ ኀፍረተ ስጋዋ ላይ ምራቃቸውን እንትፍ በሉ። ህዝቡ ሁሉ ተሰብስቦ የሴቷ ኀፍረተ ስጋ ላይ ምራቃቸውን ሁሉ ትፋሉ። ከዛስ ወስደው ጳጳሱ ባዘዘው መሰረት ሰቀሏት ይላል። ትንሣኤ ዘጉባኤ ማተሚያ ቤት የኦርቶዶክስ ማተሚያ ቤት ነው። ትንሣኤ ዘጉባኤ በሺህ ዘጠኝ መቶ ሰማንያ አምስት ዓመተ ምረት ለሶስተኛ ጊዜ የታተመው በብፁ አቡነ ጳውሎስ ከመለስ ዜናዊ ጋር የሞቱት ጳጳስ በብፁ አቡነ ጳውሎስ የፕትርክና ዘመን ለሶስተኛ ጊዜ የታተመው ታምር 111 ታምር የያዘው ታምረ ማርያም ትልቁ ነው። አንድ ቄስ፣ አንድ መምህር፣ አንድ ዲያቆን፣ አንድ ጳጳስ ወጥቶ እስቲ ማስተባበያ እስቲ ውሸታችሁ ነው ብሎ ይበለን። እስቲ እንዲህ የሚል መጽሐፍ የለም ብሎ ይበለን። ማምለጥ የለበትም ማር ሀያ አንድ ላይ ግባ። እሺ፣ ማርቆስ አስራ አምስት ሀያ አንድ እሺ። አንድ መንገድ ኃላፊም ይላል የአሬክስን ድሮስ የሩፎስ አባት ስምኦን የተባለ ይቀርና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። ማን ነው ያስገደዱት? ኦኬ፣ እሺ። አንድ ያሌክሳ ስምኦን የተባለ ማንም መስቀሉን እየተሸከመው ማን ነው እሺ ስምኦን የተባለ ቀሬናዊ ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ፣ እሱ ራሱ ነው የሚሸከመው። ተርጓሚም የራስ ቅል ስፍራ ወደሚው ስፍራ ጎልጎታ ወደሚባል ስፍራ ወሰዱት አለ። ማንን ስምኦንን። ከርቤ የተቀላቀለበት ወይን ጠጅ እንዲጠጣ ሰጡት አለ። ማንን ስምኦንን። እሱ ግን አልተቀበለም አለ። ማን ነው ስምኦን? ራሱ ከዛ ሰቀሉት ይላል እንዲህ። አዎ ቆይ፣ እሱ በዛ ብቻ አይበቃም እኮ ገና አልጨረስኩም። ሰቀሉት ይላል ልብስ ማን እንደጠራሉበት 25 ላይ ምን ይላል?

ሮስተዝ ኮኛው ንትን ነው አስራ አራት ላይ ጀምር። ለፋሲካም የማዘጋጀት ቀን ነበረ፣ ስድስት ሰዓትም የሚያክል ነበረ። አይሁዶች እንደው ንጉሳችሁ አላቸው፣ እነርሱ ግን አስወግደው ስቀለው ስቀለው ይሉ ነበር አለ። ስንት ሰዓት ላይ? ስንት ሰዓት ላይ ነው ስቀለው ስቀለው የሚሉት? ያኛው የተሰቀለው ሶስት ሰዓት ላይ ነው አልፏል። ከሶስት ሰዓት በኋላ ነው። አዎ ንጉሳችን ስ ብለው አሉት። የካህናት አለቆችም ከቄሳር በቀር ንጉስ የለንም ብለው መለሱለት። በዛን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስም ይዘው ወሰዱት መስቀልም ተሸክሞ በዕብራይስጥ ጎለጎታ ወደሚባል ስፍራ የራስ ቅል ስፍራ ወጣ አለ ማነው ተሸክሞ የወጣው እዚ ጋ ኢየሱስ ይላል እዛ ጋ ማን ነው እዛ ጋ ስምዖን ከዛ በዚያ ምን አሉት አለ ሰቀሉት ይህንን ሰውዬ ኢየሱስ የሚባለውን ሰውዬ እዚጋ የሰቀሉት ስንት ሰዓት ላይ ነው ከስድስት ሰዓት በኋላ ነው ያኛውን ሰውዬ ደግሞ ስምዖን የተባለውን የሰቀሉት ስንት ሰዓት ላይ ነው ሰዓት ላይ ነው አሁን ይህንን ካያስክልኝ እንትና ሲናገር ስመው የማቲያስ ወንጌል የሚባል አለ። የማቲያስ ወንጌልን እዛ ላይ ተቃውሞ አገኒስት የረሲ የሚባለው ኢራኔስ የማይቀበልበትን ምክንያት ሲናገር ስማው፣ ምን እንዳለ ታውቃለህ? ስለዚህ እርሶ አለ፣ ያ ወንጌሉ የማቲያስ ወንጌል የሚባለው ላይ ምን እንደሚል እንደሰፈረ አጌኒስት የረሲ ነው በተባለው መጽሐፉ ላይ እንደዚህ አለ ኢራኔስ ዘሊዮን። ስለዚህ አለ ክርስቶስ ራሱ እንዲሞት አልተቀበለም፣ ነገር ግን የቀሬና ሰው ስምዖን ተገዶ በእርሱ ፋንታ መስቀሉን ተሸከመ። ስለዚህ ይህን የዋለኛው ሰው ኢየሱስ ነው ተብሎ እንዲታሰብ በእርሱ ተለውጦ ባለማወቅና በስተት ተሰቅሏል አለ። ማ ስምዖን የሚባለው ኢየሱስ ራሱ የስምዖን መልክ ይመስል ነበረ። በዚያ ቆሞ ሳቀባቸው። ያኛው ሲሰቀል ማለት ነው። ስምዖን ሲሰቀል ኢየሱስ አቀባቸው። እርሱ ውስጣዊ ኃይልና ያልተወለደው አባት ቃል ስለነበረ እንደወደደ ራሱ ተለወጠ። እናም ወደ ላከው አድረገ ይለ። አሁን ከሀዲ የሚደነግጥበትን ነገር ልንገር። ኢየሱስ ክርስቶስ ጭቃ ወፍ እየሰራ አብረውት ጓደኞቹ እኮ አሉ። በበህቅ ልቅ ብለን የለ ዲዮስቆሮስን ቃል ይዘን በረከቱ ይደርብን። ታዲያ እንዲህ እያደረገ እፍ ሲላቸው ይበራሉ ወፍ እየሆኑ ፈጣሪነቱን ያሳያቸዋል። ከዛ ከዛ ልጆች ይሰራሉ ጭቃ ወፍ ይሰራሉ። እንደዚህ ይሰሩና እፍ ሲሉ አይሄድም። አርግልን ለኛ እፍ ሲልላቸው ይሄዳል። ተራዳይነቱን ይነግራል። ይርዳ ነው የሚሰሙትን ሁሉ ይርዳል። ያለሱንም የለማ አየሁ ይህን ታሪክ ቁራን ስማር ቁራን ላይ የማየሁት ይህን የጭቃውን ነገር ወፍ እንደሚያደርግ፣ በሌላ በኩል ቁራን ላይ እስልምና ሊቃውንት ሊናገሩ ይችላሉ። ከአላህ በስተቀር ዝንብ እንኳ መፍጠር የሚችል የለም ይላል ቁራኑ። ግን ኢየሱስ ደግሞ እዛው ላይ ጭቃውን ወፍ እያደረግ ያበር ነበር ይላልና እሱን ለነሱን ተዋለን፣ ለነሱን ተዋለን ነው መምህሩ፣ አደርሱልን። በመጀመሪያ ደረጃ ለመፈሰር ወይም ደግሞ ይጋጫል የሚል ሀሳብ ለማቅረብ መሞከሩ ትንሽ ቢያሳዝንም በኋላ ላይ ደግሞ ለመምህሮቹ ወይም ደግሞ ለውስታዞቹ ለእኛው መተዋችሁ ደግሞ ወይም ለሙስሊሙ ማህበረሰብ መተዋችሁ መተው ጥሩ ነው። ለማንኛውም ዋናው ሀሳብ ምንድን ነው? ቁርአን ላይ ምንድን ነው በጭቃ ቅርጽ በጭቃ የወፍ ቅርጽ ተደርጎ ይሰራ እና ከዛ በኋላ ወደ ወፍነት ይቀየራል። ኢየሱስ ይህን ነገር እንደሚፈጽም ቁርአንም ተናግሯል ይልና ከዛ በኋላ ደግሞ ቁርአን ላይ ደግሞ በተመሳሳይ ያው የሚጋጭ የሚመስል መልእክት አለው ነው። እንግዲህ እሱ ምንድን ነው ነው ዝንብ እንኳን መፍጠር አይችሉም የሚል ሀሳብ ነው። አንድምታው ያህ ነው በአጭሩ ቁርአን እዚህ ጋር መፍጠር ዝንብ መፍጠር አይችሉም እያለ እንደገና ደግሞ ሌላ ቦታ ላይ ደግሞ በወፍ ቅርጽ የኢየሱስ ምንድን ነው በጭቃ አድርጎ የወፍ ቅርጽ ወፍ ፈጥሯል የሚል ነው ኢየሱስ ወፍ ፈጥሯል የሚል ቁርአን ላይ ሙጀረደል ከላም ወይም ደግሞ በዚህ ቃል የሚናገር የለም ሌላ አካይ የሆነ ወይም ደግሞ አጋዥ የሆነ ቃል ቢመጣለት ማለት ነው ይሄ በሶረቱ ልዕምራን ቁጥር 49 ላይ ምን ይላል? ወረሱልን መልእክተኛ አድርገን ልከናል። ኢላ በኒ እስራኤል ወደ እስራኤል ህዝቦች ወይም ወደ እስራኤል ልጆች ይላል። አኒ ቀድ ጅእትኩም ቢአያቲን ሚን ረቢኩም እሱም ደግሞ መልእክተኛው ነቢዩላ ዒሳ ወይም ኢየሱስ ሲሆኑ እኔ ከጌታችሁ ከጌታችሁ ከአላህ መልእክት ይዤላችሁ መጥቻለው። አኒ እኔ አሁልቁ ለኩም ሚነ ጢኒ ከጭቃ ለእናንተ ፈጥርላችኋለው ከሀይአቲ ጠይሪ ልክ እንደ ወፍ አስመስዬ ያለ ወይም እንደ ወፍ ቅርጽ አድርጌ፣ እዚ ጋር ያሰመርኩበት ከዚ የቁርአን አንቀጽ ያሰመርኩበትን በደንብ እዩት። ከዛ ፈአንፉኩ ፊሂ በሱ ላይ እነፋበታለው። ፈየኩኑ ጠይረን ከዛ በኋላ ወፍ ይሆናል። እዩ፣ ወፍ ይሆናል። ከዛ ብኢዝኒላህ፣ የተሰመራችባትን አያችሁት? ብኢዝኒላህ በአላህ ፈቃድ ይላል። ከዛ ይቀጥላል። ወኡብሪኡ ልአክመሃ ወልአብረሰ ወውሒ ልመውታ። እንግዲህ አክመሃ የሚባለው ይህ አይናቸው በተፈጥሮ ከግንባር ጋር ተመሳሳይ ተደርጎ የተፈጠረ የአይን ቦታ እንኳን ክፍተት እንኳን ቀዳዳ የሌለው ማየት የማይችሉ ብቻ አይደለም ሙሉ በሙሉ ይሄ የተሸፈነ የነበሩ ሲፈጠሩ እነሱንም እንደዚሁም ደግሞ አብረስ ማለት ደግሞ ለምጽ በቆዳቸው ላይ ለምጽ ያጋጠማቸው የሆኑ ሰዎችን እነሱንም ደግሞ እፈውሳለሁኝ ወይም ደግሞ አድናለሁኝ። ወውሂል መውታ የሞቱትን ሰዎች ህያው አደርጋለሁኝ አለና ከዛ ምን አለ ብኢዝኒላህ በአላህ ፍቃድ አለ። ከዛ ቀጠለ፣ ወነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ወይቴኩም። ቤታችሁ ላይ ያስቀመጣችሁ ያከማቻችሁትን የምትበሉትን ነገር እነግራችኋለሁ። ምን እንዳስቀመጣችሁ፣ ምን እንዳከማቻችሁ እነግራችኋለሁ። ኢነ ፊ ዛሊከ ለአያተን ለኩም ኢን ኩንቱም ሙዕሚኒን። ይሄ ለእናንተ ተአምር ነው፣ አማኞች እንደሆናችሁ ይላል። ስለዚህ እዚህ ቦታ ላይ በአላህ ፍቃድ የሚለው ይሰመርበት። አላህ ካልፈቀደ አይሆንም፣ ከፈቀደ ግን አይደለም። በጭቃ ቅርጽ፣ በጭቃ አድርጎ የወፍ ቅርጽ ሰርቶ ወፍ ማድረግ አይደለም ዝሆንም ሊፈጠር ይችላል። ሌላም ነገር ተአምር ሊፈጠር ይችላል። የአላህ ስራ ነው። እኔ አስፈጻሚ ነኝ እና ማለት ነው። ሌላው ወደዛ ደግሞ ሱረቱል አንከቡት ወይም ደግሞ የሸረሪቷ ማነው ሱረቱ አፈን ስለ ዝንቧ የተናገረበት አንቀጽ ላይ አላህ ሱብሃነሁ ወተዓላ እነ ለዚነ ተድኦነ ሚን ዱንላሂ እነዚያ ከአላህ ውጭ የምትጠሯቸው ሰዎች ለየክልቁ ዙባብን አለ ለን አበድይ ትባላለች። መቼም ቢሆን ወደፊት፣ መቼም ቢሆን ሊፈጥሩ አይችሉም፣ ዝንብን እንኳን። ለየክልቁ ዙባብን ወለው እጅተመዑ ለሁ ለዝንቡ ቢሰባሰቡ እንኳን፣ በፍጹም የዓለም ሕዝብ ቢሰባሰብ ዝንብን መፍጠር አይችሉም። ወእየስሉብሁም ዙባቡ ሸይአን ላይስተንኪዙሁ ሚንሁ ዝንብ እንኳን ከላያቸው ላይ የሆነችን ነገር ብታነሳባቸው እንኳን እሷን ማስጣል እንኳን አይችሉም፣ እንኳን መፍጠር ይላል። ስለዚህ ሁለቱም በአላህ ፍቃድ ካልሆነ በስተቀር ምንም ነገር ሊሆን አይችልም ማለት ነው። ስለዚህ ይሄ ምሳሌያዊ አነጋገር የአላህ ፍቃድ የታከለበት እንጂ ቁርአን እርስ በርሱ የሚጋጭ አይደለም። ቁርአን እንኳን በዚህ መልኩ አረፍተ ነገሩ በዚህ መልኩ ቃላታቸው ይቅርና ከቁርአን ላይ የፊደል እንኳን የአንድ ፊደል የነጥብ እንኳን መለያየትን አይገኝበትም። አላሁ አለም ዘዊጁና የሚል አባባል ከእህቶቻችን እየሰማን ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ያው ይሄ አባባል ያው በመሰረቱ ዛሬ ላስታውሳችሁ መወደው በዚህ ዙሪያ ይሆናል ማለት ነው። አዎ በዚህ አጋጣሚ ሴቶች ማግባት እንዳለባቸው ወንዶችም ማግባት እንዳለባቸው ለዚህ የመጀመሪያ መልእክቴ ምንድን ነው፣ ወላጆች ኃላፊዎች ለምንድን ነው ቶሎ ቶሎ ማናጋባው ለምንድን ነው ምርጥ ሰው ሲመጣ ዲን ያለው ሲመጣ በዱንያ ምክንያት ምናሸሸው ለምንድን የሀላሉን መንገድ የማናገራው? አውሊያ ልኡሙር ተጠያቂ ነን ማለት ነው። አባት ወንድም፣ ያኒ በዚህ ሁሉ ሀላፍትና ያለበት ተጠያቂ ነው። እህቶቻችን እንዲያገቡ እናመቻች። ሴቶችም ደግሞ ስትጠየቁ ምናለው የሚል እንደዚህ ካላረክልኝ ጥሎሹ እንዲህ ካልሆነ አንበል። ዋናው ትዳሩ ነው። በትንሽም ተብቃቅቶ ትልቅ ደረጃ ላይ መድረስ ይቻላልና ኢፋን ፈልጎ የገባ ሰው ደግሞ አላህ Subhanahu Wa Ta'ala እንደሚረዳው ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ጥብቅነትን ፈልጎ ማለት ነው። አንደኛው መልእክት ይሄ ሲሆን፣ የሴቶች አገባብና አነጋገርስ ልክ ነው እንዴ? ሴቶች ምነካችሁ? ሚዲያ ላይ ወጣችሁ፣ በዚህ መልኩ አንዳንዴ እጃችሁን እያሳያችሁ የተወራጫችሁ። ከዛኔ ያገባሻለሁ እኔ እንትን እልሻለሁ የሚለው ሁሉ ፋሲቅ ያንቺ መጫወቻ ሊሆን አይገባው። ክብራችሁን ያልመጠነ ነው ማለት ግልጽ ነው። ያሀያ ያስፈልጋል፣ መረጋጋት ያስፈልጋል። ይህንን ደሞ ስናረግ አሁን አልተጋባንም ጋብቻ አላገኘንም ብለን መጥፎ መንገዱን ደሞ ከገባን ነገ የጀሀነም እሳት እኮ ማገዶ ልንሆን ነው። ቀብራችን ሊበላሽ እኮን እዚህ ከዚህ አንፃር ባረከ ላሁ ፊኩም በተቻለ መጠን ሀያችንን እናጠናክር። በሀያ ዙሪያ አንድ ሀዲስ አስታውሳችኋለሁ። አጣ ብኑ አቢ ረባህ የብኑ አባስ ዋና ተማሪ ናቸው። ምን ይላሉ? አንድ ቀን አብደላህ ብኑ አባስ ምን አሉኝ? አላ ኡሪከ እምራ ምን አህል ልጀና የጀነት እንስት አላሳይህም ወይ? ቁልቱ በላ። እንዴት አያሳዩኛ። በጣም ጓጉ። ማናት እቺ ጥቁር ሴት ናታል። ከዛ በኋላ አተቲ ነቢ ሰለላሁ አለይሂ ወሰለም ወደ ነቢያችን መጣችና፣ እኒ ኡስራ እኔ አውድቅ በሽታ አለብኝ ያ ረሱለላ ዱአ ያድርጉልኝ። ከዛ ነቢ አለይሂ ሰላት ወሰላም አሏት፣ እንሽእቲ ሶበርቲ ፈለኪል ጀና፣ ከፈለግሽ ታገሺ፣ ሶብር ካደረግሽ ጀነት አለልሻል እንደዚሁም ደግሞ ከፈለግሽ ደግሞ ዱዓ አረግልሻለሁ ትድኛለሽ፣ አሏት። ጀነት ስትባል ጓጓቸ። በለጥ ግን አንድ ማልሰብረው ነገር አለ አለች። እሱ ምንድን ነው? እኔ መታገስ ማልችለው ነገር አለ። ያም ስወድቅ አውዱቁ ሲጥለኝ እንዳለ ሰውነቴ ስለሚከፋፈት ሰውነቴ እንዲከፋፈት አልፈቅድም፣ አልፈልግም፣ ዱዓ ድርቡልኝ አለች። ተመልከቱ እንግዲህ እህቶች፣ ዛሬ እኛ በገዛ ፍቃዳችን እጃችንን እያወጣን እንደገና ከወንድ ጋ ኮሜንት እየተለዋወጥን